ይሄ ወታደር ምን እንደሚል በደንብ አዳምጡ። እንደ ሀገር እጅግ አሳሳቢ ነገር ነው ያነሳው፣ ስሙት። ስቶፕ ዋር ኢን አማራ! ጦርነት ይብቃን። ለምን የአማራ እናቶች ይሰቃዩ? ሀገር ውስጥ ጦርነት ሳይሆን ከውጭ ሀገር ጋር ነው ሁላችንም አንድ ሆነን መዋጋት ያለብን። ሁላችሁም ስቶፕ ዋር ኢን አማራ በሚል መልእክት ሁላችሁም ይህን ቻሌንጅ ተቀላቀሉ። ይህንን ንግግር በዛው በወንድማማቾች ጦርነት ላይ እየተሳተፈ ካለ ከአንድ ወታደር በመስማቴ በጣም ደስ ብሎኛል። ይልቅ ከዚህ ወታደር ንግግር አንጻር መላውን የኢትዮጵያ ሕዝብ እንደ ሕዝብ የታዘብኩበትን አንድ ጉዳይ ልንገራችሁ። ምታስታውሱ ከሆነ ከጥቂት ወራት በፊት ትግራይ ክልል ላይ ገና ለገና ላልተከሰተ ነገር ግን ይከሰታል ብለን ለሰጋ ነው ጦርነት ሁላችንም ለማለት በሚያስደፍር መልኩ ሶሻል ሚዲያ ላይ ወጥተን ያ ጦርነት እንዳይደረግ ድምጽ ሆነናል። ይህንን እየተቃወምኩ አይደለም፣ ትክክል ነው። ነገር ግን እንዴት ነው እየተደረገ ላለው ለአማራው ክልሉ ጦርነት ዝም ያልነው? አማራ ክልል ላይ እየተደረገ ያለው ጦርነት የወንድማማቾች ጦርነት አይደለም ወይ? በዚህ ጦርነት ልክ እንደ ትግራዩ ጦርነት ብዙ የአማራ እናቶች ልጆቻቸውን እያጡ አይደለም ወይ? በመከላከያ ሰራዊት በኩልም እንዳሉ ወንድሞቻችን ብዙ የኢትዮጵያ እናቶች ልጆቻቸውን እያጡ አይደለም ወይ? ጦርነቱ ላይ ለሌለን ሰላም ቦታ ላለን ምንም ላይመስል ይችላል። ጦርነቱ ላይ እየተሳተፉም ሆነ ጦርነቱ ያለበት አካባቢ ያሉ ወገኖቻችን ግን ምን ያህል ጭንቀት ውስጥ እንዳሉ ግልጽ ነው። ስለዚህ ያኔ የትግራይ ጦርነት እንዳይከሰት ሶሻል ሚዲያ ላይ ድምፅ የሆን ነው። ለወረትና ለይስሙላ ካልሆነ እየተደረገ ስላለው ስለ አማራው ክልል ድምፅ የማንሆንበት ምንም ምክንያት የለም። ስለዚህ የባካችሁን ሀገራችሁ ኢትዮጵያ በሁሉም አቅጣጫ ሰላም እንድትሆን የምትመኙ ሁሉ አማራ ክልል ላይ እየተደረገ ያለው የወንድማማቾች ጦርነት እንዲቆም ሁላችሁም ይህንን ቻሌንጅ ተቀላቀሉ። አመሰግናለሁ። ገለጃ ነው ነው ለተዳለት

ለጊዜ ሆነ አልሆነልኝም። ስላልሆነልኝ አግዘኝና ጠላታችንን ባንድነታ ነገ ጋ መዞሩ ይቀራል እንዴ? አይቀርም እንዴ? አየህ ነው እኮ 27 30 ዓመት። አየህ ነው እንዴ? ያሁን ደግሞ የቅርብ ጊዜ ትውስታ አለን፣ አንረሳውም። ሲመለሱ የገደሉ የሄዱት ህዝብ፣ እንስሳ፣ ከብት ከብት ይገደላል፣ እንስሳ ይገደላል። ተሸንፎ ሲሄዱ ትግራዮች ከአማራ ክልል ሲወጡ የሰሩት ነው። ይሄ እውነት ነው። ሶ ጎጃም የዛኔ አልቀመሰም ነበር፣ አልቀመስንም። እውነት ነው። የትግራይ ጦርነት እኛ ጋር አልደረሰም ነበር። በርግጥ ሄደን የተዋጋ ነው። ወሎ ላይ ያለው ቁስላል። እንዴት አድርገው እንደተመለሱ ደብረብርሃን ድረስ የደረሱ ሰዓት ማለት ነው እና የሚረሳ አይደለም። ትግራይ መጥቶ እኛ ጋር አማራ ህዝብ ላይ መቶ አንድም ነገር አይጠቅመንም። በቃ ምንም ግልጽና ግልጽ ሐሳብ ነው፣ የሚደበቅ አይደለም። ስለዚህ መለስ ብዬ ለወንድሞቼ ፋኖ ምመክረው አሁንም ተመለሱ። በቃ በቃ እኛ አልቻልንም፣ ተሰቃየን፣ የአማራ ህዝብ ተሰቃየ። በቃ የያዛችሁ ትግል አይደለም። በቃ ይህ ግልጽና ግልጽ ነው፣ እውነት ነው። ተመለሱ፣ ተመለሱ። በቃ ይብቃችሁ። የሆነ ሰዓት አቅም ሲኖራችሁ ተነስታችሁ ትገጥማላችሁ፣ ችግር የለም። በነገራችን ላይ በነገራችን ላይ እኔ ትክክል ሆናሉን አላቅም መንግስት መንግስት ፋኖ ከአሁን ከተማው ለምሳሌ ደንበጫ ኦርሞጣ ከተማ ላይ በ10 ኪሎ ሜትር 15 ኪሎ ሜትር ይኖራሉ ፋኖች፣ ገጠር ላይ መንግስት የሞሉ ኢንፎርሜሽን አለው። ጦርነቱ እንዲቀጥል ይፈልጋል መንግስት፣ በቃ እመነኝ። ቢፈልግ እርግጠኛ ሆኜ የምነግርህ አንድ ሳምንት ኔትወርክ አጥፍቶ መጨረስ ይችላል በቃ ጦርነቱን። እመነኝም አትመነኝም፣ በቃ እውነታው ነው። በቃ ያለው ወንድማችን ይመት ይመላ ይደረጋል ምን ይወድም ዘንድ ነው ክልሉ እንደ ህዋት እንደወደመው ደግሞ አሁንም እንዲወድምና አማራ እንዲዳከም ነው ሁለቱም የሚሰሩት። ኤግዛክትሊ በቃ ይሄ ምንም የማይደብቅ እውነታና እውነታ እንዴ እዚህ ሁነው እኮ በመነፀር እያዩአቸው በዛ ጋር ሄዱ እያሉ የሚያወሩ ናቸው እኮ ፋኖዎችን። ማለት የመንግስት ችሜስ መከላከያ ያይና ሄዱ በዛ ጋር። መሬት ላይ ያለው ነው የሚነግራቸው። ቀጥል ጀግና ነው በቃ አንድ ሳምንት መንግስት አይፈጅበትም ነበር ፋኖ ቢከተለው። የት አባይ በረሃ ሊገባ ነው? ገደል ይገባል በዛው፣ በይገርመው ማለት ነው። አንድ ሳምንት ኔትወርክ አጥፍቶ ቢለው ይሄ ተራ አይደል? ደህና መሳሪያ እንኳን የላቸውም። ወለምን ይደበቃል፣ እውነት ነው። መንግስት ግን ጦርነቱ እንዲቀጥል ይፈልጋል። በቃ የአማራ ህዝብ እንዲዳሽቅ ነው የሚፈልግ። በቃ ይቅመሰው ነው ያለው ነገር። ያስ በቃ ምን ያደርጋሉ መሰለ፣ ፋኖ ተብዬ ከተማ ዙሪያ ይመጡና፣ በጣም የሚያስቅ ነገር እና ከተማው ላይ አይገቡም። ራቅ ያለ ቦታ ይሆና ይደዋወሉና የት ፍእንትን ሲባል ልገባ ነው ከተማ በዛ ግባ ይላል። የለም እኮ ከተማ አካባቢው ላይ አልደረሰም። ፋን ነው የሚገርመው። በጭራሽ ስለዚህ ይመጣል ከተማው ላይ ዙሪያውን ይመጡና ዙሪያውን ተኩሰው ይሮጣሉ። እነዚህም አንድ ከፍ ያለ መሳሪያ ሲተኩስበት ይሮጣል። አይከተሏቸውም እኮ ትንሽ ነቅቷቸው ይመለሳሉ። ታዲያ ይህ ጨዋታ አይደለም። የእውነት እናውራ ከተባለ ይሄ ቂል አርገውናል። በቃ ጨዋታ ነው የተፈለገው። እንዴ ፋኖ ምንም ነገር በቃ ያደርግም። አንድ ከተማ ይዣለሁ ይላል እንዴ፣ አለ ህዝቡ ሞተ እንዘንለት። እንዴ ትልቅ መሳሪያ ተተኩሶ ጤፍ ላይ ያርፋል፣ አዝመራ ላይ ያርፋል። የአዝመራ እንዴ ነው የሚሆነው? አስቡት። የአማራ ህዝብ እንዴት ተቸግሮ ነው የሚያርሰው? አርሶ፣ ጎልጉሎ፣ አጭዶ መልሶ ደግሞ በመሳሪያ ሲጠፋበት አያሳዝንም? ዱይ እውነት ለአማራ ተቆርቋሪ ይጥፋ። እንዴ እነ ዘመነ ካሴ ዘመነ ካሴ እንደው ፊት ለፊት ተዋግቶ ያውቃል? ሁለት መቶ መቶ ሀምሳ ኪሎ ሜትር ተዋግቶ ያውቃል? ለመሆኑ አለ ወይ ጦርነቱ ውስጥ እሱ? እንዴ በነገራችን ላይ እዛው ጦርነቱ ውስጥ ፋኖ ውስጥ ያሉ ሰዎች ደግሞ ምን አለ መሰለ መጀመሪያ መስሏቸው የገቡ ሰዎች ነበሩ። አሁን እንዴት አድርገው ይውጡ? መውጣት የከበደዋል ደግሞ ከዛ ገብተዋል ፣ ልውጣ ቢል አልቻለም። በእርግጥ ሉ ይገደዳሉ፣ እዛው ይመታሉ እንጂ ማህበረሰቡ አሁን ፋኖ ላይም የለውም እኮ ትንሽ ሰው ካልሆነ በስተቀር ምንድነው፣ የበላ ይወጣል፣ ያልበላው ደግሞ ይተካል። በቃ ይሄን መ ይሄ ነው በቃ አካሄዳቸው። አሁን ስንት ሚሊዮን ብር እኮ ይዞባቸው የጠፋ እኮ ስንት አለ እኮ ሰብሳቢ ነው መሪ ተብሎ ብሩን ሲያገኝ ላሽ ብሎ የጠፋ ስንት ሚሊዮን ብር ይዞ የጠፋ ብዙ ሰው አለ፣ ምናውቀው ማለት ነው። ያልበላው ይተካል ደግሞ ያም ይዞ ይጠፋል። ስለዚህ የእውነት ትግል አይደለም። እስኪ በዚህ በሁለት ሲቆጭ ብለው ይምከሩ እስኪ በሁለት ዓመት ውስጥ ለአማራ ሕዝብ ምንጠቀምን ለአባቶቻችን ምንጠቀምን? እኔ ግን አንዳንዴ አንዴ ምን እላለሁ፣ ቆይ ቄሱ ሼኹ ቄሶች ለምንድን ነው የማይመልሷቸው? ምንድን ነው የያዙት ነገር ማህበረሰቡ እየተጉዳያዩ ነው። ለምን እንደው መስቀላቸውን ይዘው መስቀል ይዘው ነው የሚዋጉ፣ የመስቀል ጦርነት ነው። ወረድ በለው ምንም ልዩነት የለውም። ለምን አልቅ ሰው ውሂደው ልጆቻቸው አይደሉ አይመልሷቸውም? እንዲህ ለማርዝብ እኮ በዚህ አይነት መንግስት ምን አለኝ ነው ያለ። በቃ አሁን መንግስት ምን አለኝ እንህ ዎ ነጻ ታወጡ ይመስሉ የነበር መንግስት ምን አለኝ ልጅን አሁን ከለከላችሁ ትምህርት ቤት እንዳይሄድ፣ በየመንገዱ እየታገተ ነው። በቃ መንግስት ምንም አላደረግንም። በዚህ አይነት መንግስት ይሻለናል ነው። በቃ ምንም ነገር የለውም። ጥሩ ነው ማለት አይደለም። ይህን ያዘልኝ መንግስት መረጥን ማለት ምንድነው? ከሁለት ከባጣ እንደሚባለው ምንድን ነው፣ ሁለት መጥፎ ነገር ቢኖር የተሻለውን መጥፎ ቀነስ ያለውን ትመርጣል። ልክ ነው፣ በቃ ታቲዝ ስለዚህ መንግስት ይሻለናል። በዚህ አይነት በቃ ፋኖ ለህዝቡ እየጠቀመ አይደለም። እናት እያለቀሰች ነው፣ እንደ ገበያ መውጣት አትችልም፣ መንገድ ይዘጋል። ፋኖ ይሄ ወንድነት ነው? እንዲ ወንድነት እኮ አይደለም እኮ እንዴ። ወንድ ከሆነ ይውጣና ሲኦሮሚያ ላይ አይዘጋም እንዴ? ጠጋ ብሎ ሸኔ መንገድ ላይ እያገተ ነው ጀግና ማለት ያ ነው። ይህና አማራ ክልል አይደለም መዝጋት የነበረበት። ጀግና ከሆነ ኦሮሚያ ላይ ሄዶ ይዝጋ እንዴ። እኔ አንዳንድ አንዲ ምን ላለው መሰለህ? ሸኔ መንገድ ላይ አገተ ምናምን አማራን ወሰደ። እንዴ ሸኔ ምን ያርግ? ሲያድግ አማራ ጠላት ነው እየተባለ አድጎ ችግር የለም ይውሰደን። እዚ ሆንሱ ይሄ ፋኖ ነው ተብዩ ካማራኛ ላይ ያገተን እየገደለን አይደል? በቃ እውነታው ይሄ ነው። እውነታው ይሄ ነው። በቃ እኔ የሚገርምህ ፖለቲካ በጣም የምጠላው አልወድም ነበር አሁንም እኔ ምርጫ እስከ ዛሬ ካርድ አውጥቼ አላውቅም። አልወድም ፖለቲካ በጣም ነው የምጠለው ፖለቲካ። ነገር ግን አሁን ወረው ፖለቲካ አይደለም፣ በቃ የኖርንበት ስቃይ ነው እያወራሁት ያለሁት። በቃ ስቃይ ነው እያወራሁት። እንዴ ምን ይላሉ ሰሞኑን ትግሪዎች የጀመሩት ደግሞ ፕሮፓጋንዳ አለ፣ በቲክቶክ በምናምን ተደራጅተው ወለጋ ላይ የተፈጸመውን አማራ እልቂት ምናምን ያነሱታል ወሬ። እነሱ መጡ አማራ ክልል ምን እንደሰሩን አናውቅም። እንደ ምንድን ነው የሰሩ እንዴ ፋኖ እዛ ወለጋ ወለጋ ላሉ አማራዎች ተጨነኩ ብሎ ተነሳ አይደል? እዚ ጎኑ ያለውን አማራ ያርዳል፣ ወንድሙን ያርዳል። በነገራችን ላይ አሁንም ሳረሰው የአማራ ጦርነት አሁን እንኳን ስምምነት አድጎ ቢመለሱ እንኳን ጦርነቱ አያበቃም። ውስጥ ለውስጥ የገደሉበት ወንድም አለ። እኔ ወንድሜ ይንገሉት ነገ ቢመለስ ለቀዋለሁ እን አለቀውም። ገና ትልቅ እልቂት አለ። ግልጽ ነው። ነገ ቢመለሱም ትልቅ ጦርነት ይነሳል። ወንድሜን ገለውት አባትናቴን ዘርፈውት አለቃቸው ምን በቃ ገና ትልቅ ጦርነት አለ። ኔትወርኬ እያስቸገረኝ ነው። አመሰግናለሁ። ሂድበት፣ ብዙ ተከታይ አለ። መሀል ላይ እነዚህ ሳዳቢዎች ምንም ኬራ አትስጣቸው። በቃ ለአማራና ለአማራ ሕዝብ ነው የቆምከው። በጣም እናመሰግናለን። ግፋበት። እውነትና እውነትና እውነት ሲነገር፣ ሌባ ሲባል ሌባ ይደነግጣል። ሌባ ባትለውም፣ ሌባ ስትለው መደንገጥ አይቀርም። በቃ ስለዚህ አማራ ሕዝብ የአማራ ሕዝብ እንንቃ ተው ተው፣ ጎንደር ጎጃም፣ እን በ በቃ ደንቆሮ ሆነን ቀረን። ካልተማርን እንዴት ነው የምንሆነው? አመሰግናለን ወጣዬ፣ በጣም ጥሩ አይውላችሁ። እኔን ብናገረው አልሰማም። እኔን ብናገረው ማተቀው ተቃውሞ ይቀርብብኛል። ይሄ ሰው እንግዲህ እዛው ጎጃም ውስጥ ነው፣ ያየውን ነው የሚነግራችሁ።